ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት በአማራ ክልላዊ መንግስት ኦሮሞ ብሔረሰብ ዞን አስተዳደር መቀመጫ በሆነችው ከሚሴ ተገኝተው የተለያዩ የልማት ስራዎችን ተመልክተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት በአማራ ክልል መንግስት ኦሮሞ ብሔረሰብ ዞን አስተዳደር መቀመጫ በሆነችው ከሚሴ ተገኝተው ለህዝቡ መልእክትን አስተላለፍ ያለው ብለዋል። በማህበራዊ ትስስር ገጻቸው በአማራ ክልል ከጎበኘኋቸው ዞኖች እስካሁን ያልጎበኘሁት ዞን በመሆኑ ጉብኝቱን የተለየ ያደርገዋልም ነው ያሉት። ከሚሴ የኮሪደር ልማት ስራ በጅምር ደረጃ ያለ ቢሆንም የአንድ ነጥብ ሶስት ኪሎ ሜትር የብስክሌት መንገድና የእግረኛ መንገድ ስራዎች የሚመሰገኑ ናቸው ብለዋል። የኮሪደር ልማት ስራ የህዝባዊ ስፍራዎችን ደረጃ ከፍ በማድረግ ሕሳቤ በሁሉም ደረጃ በመላው ኢትዮጵያ የተተገበረ መሆኑን እንደሚያሳዩም ነው የገለጹት። በከተማዋ ለሌማት ትሩፋት ስራችን አስተዋጽኦ እያበረከተ ያለውን የኤልፎር አግሮ ኢንዱስትሪ የተቀናጀ ግብርና ልማት ፋብሪካንም ጎብኝተናል ብለዋል ጠቅላይ ሚኒስትር አብይ አህመድ።